በጣም የማመሰግነው ጌታ እግዚአብሔር ይስጥልኝ። ቀጥቶ መውጣት አይቻልም። መሆን አንደኛ ነገር ቀጥቶ መውጣት አይቻልም። ቀጥተ ዝም ብለህ ለምትወጥ እኔ አልሸነፍም እያልኩ ነው አይደለ? ሰው አንተ ደግሞ ሰው እኮ ቀጥቶ አይወጣም እኮ መውጣት እኮ አይቻልም። መቆየት ምን መቅጣት አለብኝ ስለማትችሁ። ኧረ በስመ አብ ማንም አያስለቅሰኝም። እን አላሳዝነውም እንደ ሳሽ አላለቅስም። በእናት ሌላ ብዙ ብሶት አለብኝ። ለራስ እያመመኝ ነው። ፋሚሊ ፈረስት፣ እንዴት ነው ፋሚሊ ፈረስት? ቁማር እንደዚህ ነው